የሚገርማችሁ ነገር ኃጢአትን ይጠላል እንጂ ሰውን አይጠላም። ኃጢአተኛ የሆነውን አዳም ፈልጎ አዳሞ ወይ የት ነህ ሲለው አዳም በኃጢአት ውስጥ ሆኖ ሳለ፣ ስለዚህ ኃጢአትንና ሰውን እግዚአብሔር ይለያል። መንፈስ ቅዱስ አሁን በዚህ ምድር ላይ የሚሰራውን የ666 በሉት የ777 በሉት የ999 በሉት እዚህ ምድር ላይ የሚሰራውን ማንኛውም ክፉ ነገር ኤግዚስት እንዳያርግ እንዳይሰራ አቅም እንዳይኖረው ጉልበት እንዳይኖረው ገዳዩ እንዳይገለጥ ክፉ እንዳይሰለጥንብን መርገሙ በእኛ እንዳይሰራ በእኛ ህይወት ውስጥ እንዲሰራ፣ እግዚአብሔር በረከት አድርጎ ሰጥቶናል። እግዚአብሔር ደህንነታችንን በማመናችን ምክንያት ኃጢአትን በመስቀል ላይ በማፍረስ ለዘላለም የምንድንበትን ህይወት ሰጥቶናል። አማኝ ጌታን ተቀብሎ በህይወቱ ሊደክም ይችላል። ደህንነትን ግን ራሳችንን ልንክድ እንችላለን። እግዚአብሔር ግን ለዘላለም የእርሱ ቤተሰቦች እንሆን ዘንድ ዳግመኛ በመወለድ ለዘላለምን ብሎናል አድኖናል። ክርስትና ስታስቡ ወደ ደስታ መንግስት፣ ወደ ረፍት መንግስት፣ ወደ በረከት መንግስት፣ ወደ መጽናናት መንግስት ነገ ደግሞ የምንገባበት አዲሱ መንግስት ስላለ ይህንን ቤተሰብ እንደ ቤተሰብ እግዚአብሔር አምላክ ስለጠራው ጌታ እናመሰግናለን። ፋሚሊ ቀላል አይደለም። እግዚአብሔር በኋላ ላይ አወራቸዋለሁ። እግዚአብሔር በዚህ ምድር ላይ አንድ ትልቅ ፕሮጀክት ነበረው። ሰውን ከራሱ ጋር ለማኖር የእግዚአብሔር አባትነትና የሰው ልጅነት ተሳስሮ በዚህ ምድር ላይ እንዲኖር ነው። እግዚአብሔር ገዢ ሰው ተገዢ ሰው ደግሞ አንበሳና ጦጣ እየገዛ እንዲኖር አይደለም። የእግዚአብሔር አጀንዳ ፋሚሊ ቢውልድ ነው ያደርገው። የመጀመሪያው ሰው ፌል ፌል ከማድረጉ በፊት ከመውደቁ በፊት በእግዚአብሔርና በሰው መካከል አባትና ልጅ ሆኖ በዚህ ምድር ላይ ሰዎች እግዚአብሔርን እየወደዱ እያከበሩ ምድር ላይ ያለውን ነገር ደግሞ እየገዙ እንዲኖሩ እግዚአብሔር ፋሚሊ ነው ቤተሰብ ነው የመሰረተው። አይገርማችሁም? እግዚአብሔር ኃጢአት ሲገባ ልጅ ተነጠቀ፣ ልጆች ሞቱበት። እግዚአብሔር በዘመናት መካከል አዝኖ አልቅሶ የማያውቀው እግዚአብሔር ለመጀመሪያ ጊዜ ልቡ የተሰበረበትና የወደቀበት እግዚአብሔር ያዘነው መቼ ነው ስትሉ አዳምና ሕዋን እፀ በለስ በልተው ሰው ከእግዚአብሔር እጅ ወጥቶ በሴጣንና ባጋንንት አሰራሩ ሲገባ ለመጀመሪያ ጊዜ እግዚአብሔር ልጅ ሞተበት። እዛጋ እጸ በለስ የመብላት ጉዳይ አይደለም። እግዚአብሔር አምላክ ልጆች መቱበት። ልጅ ተነጠቀ። ልጆች በኃጢአት ምክንያት ከእጁ ወጥተው መሞት ጀመሩ፣ መቀበር ጀመሩ። እግዚአብሔርና ሰው ተለያየ። እግዚአብሔር ሀሳቡን የማይቀይር አምላክ ስላልሆነ፣ እሱ ልጆቹ ሊክድ የሚችል አምላክ ስላልሆነ ግን እዛው ጋር ፌል ባደረጉበት ጊዜ አንዳንዴ እንደዚህ ወደ ስልከት ይገባውን እንደዚህ ላሉ አለ። አንዳንዴ እግዚአብሔር ይቆጣል፣ ኃጢአትን ይጠላል። ኦፍኮርስ ኮርስ እግዚአብሔር ይቆጣል፣ ኃጢአትን ይጠላል። የሚገርማችሁ ነገር ኃጢአትን ይጠላል እንጂ ሰውን አይጠላም። ኃጢአተኛ የሆነውን አዳም ፈልጎ አዳም ወይ የት ነህ ሲለው አዳም በኃጢአት ውስጥ ሆኖ ሳለ ነው። ስለዚህ ኃጢአትንና ሰውን እግዚአብሔር ይለያል። እዛው ፕሮግራም አደረገ ከሴቲቷ ዘር እ ዘሬን አመጣና የሞተብኝ ልጅ ልጄን ገድዬ ዳግመኛ ልጅ አድርጌ አመጣዋለሁ ብሎ እግዚአብሔር ፕሮግራም አረገ። የዛ ፕሮግራም ፍሬ ስለሆን ጌታ እናመሰግናለን። በደሙ የተዋጀ ልጆች ነን። ኢየሱስ ጌታ ነው። ስለዚህ ክርስትና አልቅሰን ነበር ወደ ቸርች የመጣ ነው። እግዚአብሔር ግን አስቆናል። ሞተን ነበርን፣ ወደ ህይወት አምጥቶናል። ሲኦል ውስጥ ነበርን፣ እግዚአብሔር ከዛ ተናጥቆ የመንግስተ ሰማያት ወራሽ አድርጎናል። በክርስትና ያገኘነው ፈውስ፣ ጤንነት፣ በረከት፣ መኪና፣ ቤት አይደለም። በክርስትና ያገኘነው ልጅነት ነው። እግዚአብሔር ወንድምና እህት አደረገን። ሃሌሉያ። ሰማይ ስትሄዱ አባቶችና እናቶች ስማችሁ እዛ አይቀጥልም አይሰራም። ለምን ስትሉ መጽሐፍ ቅዱስ ሲናገር ስትጸልዩ በአዲስ ጊዳ ምን ብላችሁ ጸልዩ ይላል። በሰማይ የምትኖር ምናችን አባታችን። እግዚአብሔር አንድ አባት፣ እኔና እናንተ ደግሞ ወንድምና እህት ነን። እግዚአብሔር ልጁን ሰጥቶ እኔና እናንተን ወንድምና እህት አድርጎናል። አጠገባችሁ ያለውን ድጋሚ ይበሉ፣ ወንድሜና እህቴ ስለሆንክ አመሰግናለሁ። አንተ የእኔ ቤተሰብ አንተ የእኔ ወንድም፣ አንተ ስላለኝ ደስ ይለኛል። ፕሬስ ጋድ ሃሌሉያ! ኢየሱስ ጌታ ነው። ከዚህ የበለጠ ስኬት ምን አለ? እንኳን የጌታ ሆነ እንኳን ክርስቲያን ሆነ አልቅሰን መተን፣ ቅድም እንዳልኳችሁ አስቆናል። ታመን መተን፣ ፈውሶናል። አዝነን መተን፣ አጽናንቶናል። አለቀንን ስንል እግዚአብሔር ዳግመኛ እድል ሰጥቶናል። ተሰብረናል ብለን ሳንቀጥል ጌታ ጠግኖ አቁሞናል። በዘመናት መካከል ተሰናክለን እንዳንቀር እግዚአብሔር በእጆቹ ደግፎ ይዞናል። ይሄ መረትና የቸርነት አባት የተባረከ ይሁን። ኢየሱስ ጌታ ነው። አንዱ የህብረታችን ዓላማ ምንድን ነው? መብላት በጥ መብላት በጣም ደስ ይላል። አሁን ጌታ ቢመጣ ራሱ አንዱ ለሶስት ሶስት ደቂቃ ያስተምርና ገበሬ ዘር ሊዘራ ወጣ ብሎ ያስተምርና ከዛ በኋላ አሳምጡ ብሎ አሳብጡ። ማብላት የጌታ አገልግሎት ከማብላት ጋር የተገናኘ ነው። ክርስቲያን ሆነን ወከው ዘንዶ እባ ምናምን ፎርጌት ኢት እግዚአብሔር አምላክ ከባቡና ከዘንዱ አስመልጦናል። ፈለጋችሁም አልፈለጋችሁም በህይወታችሁ እናንተ ላይ የሚሰራ ዘንዱ የለም። ፈልጋችሁም ወደ ወዳችሁ መርገም ይሰራል ልትል ይችላል። ግን በሕይወታችሁ ላይ የሚሰራ መርገም የለም። እግዚአብሔር ከሕግ ርግማን ነጻ አውጥቶናል። እባብና ግንጡን ትረዱ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጣችሁ ያለ ጌታ ከጠላት በላይ ያደረገን እንጂ ከጠላት ጠላት በእኛ ላይ ያደረገብን ጌታ የለም። ስለዚህ ክርስትና ስታስቡ ወደ ደስታ መንግስት፣ ወደ ረፍት መንግስት፣ ወደ በረከት መንግስት፣ ወደ መጽናናት መንግስት፣ ነገ ደግሞ የምንገባበት አዲሱ መንግስት ስላለ ይህንን ቤተሰብ እንደ ቤተሰብ እግዚአብሔር አምላክ ስለጠራው ጌታ እናመሰግናለን። ስለዚህ በዚህ ማለዳ ላስተላልፍላችሁ ፈልገው አንድ መልእክት አለን በመንፈሳዊ ሕይወታችን ልትፎርሹ የማይገባችሁ ወይንም ልንሳሳት የማይገባን በመዳናችን ምክንያት የመጡ ሁለት ትልልቅ ነገሮች አሉ። ሁለት ትልልቅ ነገሮች አሉ። አንደኛ እግዚአብሔር ዳግመኛ ስንወለድ የሰጠን ምንድን ነው ስትሉ ገብታችሁ ማንበብ ትችላላችሁ። ኤፌሶ ምዕራፍ 1 ቁጥር 9 ላይ የመንፈሱን ምንድን የመዳናችንን የመንፈሱን መያዣ ምን አደረገን ይላል። ሰጠን፣ መንፈስ ቅዱስን ሰጠን። በክርስትና ዓለም ሁሉ ውስጥ ያሉ ሰዎች ያላገኙት ፕሮፌሰር፣ ዶክተር፣ ጠቅላይ ሚኒስትር፣ ጀኔራል፣ ኮሎኔል፣ ሀብታም፣ ደሃ ያላገኘው በገንዘብ የማይመጣ በእውቀት የማይመጣ ዓለም ውስጥ ያልተሰወረ እግዚአብሔር እጅ አለ። ዳግመኛ ለተወለዱ የተሰጠ በኔና በእናንተ ውስጥ የተቀመጠ አንድየ ሁለት በረከት ነው ብያችኋለሁ። አንድኛው በረከት ምንድን ነው ስትሉ ዳግመኛ በመወለድ ያገኘ ነው መንፈስ ቅዱስ። እግዚአብሔር በሕይወታችን የሰጠን አንዱ ምንድን ነው? እሱ መንፈስ ቅዱስ መንፈስ ቅዱስ በሉ። መንፈስ ቅዱስ ማለት ሕይወታችንን ለመምራት ከተወለድንበት ዳግመኛ ከተወለድንበት ቀን ጀምሮ ሰማይ እንድንገባ ምክንያት የሚሆነን ከሰማይ ዓለም ጋር የሚያገናኘን እችን ምድር ለቀን ስንሄድ እችን ምድር ለቀን እንድንሄድ አቅም ሆኖን እዚህ ምድር ላይ በማጽናናት፣ በመምከር፣ በማስተማር ወደ እውነት ሁሉ በመምራት መንፈስ ቅዱስ በረከት ሆኖ ለእኛ ተሰጥቷል ለዚህ ነው ምን እያለ የሚናገረው ኤፌሶን ምዕራፍ አንድ ቁጥር ዘጠኝ ላይ ምንድን ነው እሱ የርስታችን ምንድን ነው ይላል መያዣ አሁን ይሄ የእርስታችን መያዣ የሚለው ቀብድ እንደ ማለት ነው አይደለ ከኤርሚ አስር ሺህ ብር ፈልጌ የሆነ ነገር አይደለም እኮ ሲገዛ ነው መሰልን ቀብድ አይደለ ቀብድ ምንድን ነው ቀብድ ሲገዛ ነው ለካ ስለዚህ ከማማ ጋር የሆነ ላፕቶፕ ፈልጌ ማማ እንዳሽትብኝ ስንት ብር ሰጣት አለው አንድ ሺህ ብር ሰጣትና ዘጠኝ ሺህ ብር ትይዛለህ፣ ማለት ሬዝ ጋር ቀብድ ማለት ልክ እንደዚህ ነው። አሁን ትልቁ ይወታል፣ ሰማይ አጋንንት ማይሰራበት፣ መርገብ ማይሰራበት፣ የቤት ኪራይ የሌለበት፣ ጨው ማይወደድበት፣ ጤፉ ማያንገላታት ምግብ ምንድን ነሱ የማይራሩ ግን እዚህ ምድር ላይ ስንኖር ቀብድ ማለት አንድ ሺህ ብር ሰጥተህ ዘጠኝ ሺህ ብር እዚህ አለ ማለት ነው። መንፈስ ቅዱስ በሕይወታችን የተሰጠ ምንድነሱ ቀብድ ነው። እዛኛው ዓለም ውስጥ እንድንገባ እዚኛው ዓለም ውስጥ የምንኖርበት፣ አይ ቀብድ ማርት የሰማይን ዓለም የሚያለማምድ ሰማይ ያለውን ደስታ አሁን የሚሰጣችሁ ሰማይ ያለውን ረፍት አሁን የሚሰጣችሁ ሰማይ ያለውን እውነት አሁን የሚነግራችሁ ከሰማይ ጋር እንድንገናኝ እዚህ ምድር ላይ በተሰነካከለና ግራ በተጋባ የሕይወት አመራር ውስጥ እንዳንመራ መንፈስ ቅዱስ ዳግመኛ በመወለዳችን ተሰጥቶናል። መንፈስ ቅዱስ ደስ የሚለው ልሳን ሳይሆን መንፈስ ቅዱስ ምንድን ነው? አምላክ ነው። ኢየሱስ ጌታ ነው። ለዚህ ነው ዳግመኛ ስንወለድ አዲስ ፍጥረት ስንኖር ዝም ብለን እንስቃለን እንደሰታለን እየከፋን መሳቅ እንጀምራለን እያዘንን መጽናናት እንጀምራለን ለምን እግዚአብሔር የተወን በዚህ ምድር ላይ ለመንፈስ ቅዱስ ነው በመንፈስ ቅዱስ ለመኖር ያቃተው ክርስቲያን በመንፈስ ቅዱስ ለመመላለስ የማይችል ክርስቲያን ማለት በስጋ የሚኖር ማለት ነው መዳኑን ያላወቀማል። ስለዚህ መንፈስ ቅዱስ ከመንፈሳችን ጋር አብሮ የሚሰራ መንፈስ ነው። መንፈስ ቅዱስ አሁን በዚህ ምድር ላይ የሚሰራው የስድስት ስልሳ ስድስቱ በሉት፣ የሰባት ሰባት ሰባት በሉት፣ የዘጠኝ ዘጠና ዘጠኝ በሉት፣ እዚህ ምድር ላይ የሚሰራውን ማንኛውም ክፉ ነገር ኤግዚስት እንዳይረግ፣ እንዳይሰራ፣ አቅም እንዳይኖረው፣ ጉልበት እንዳይኖረው፣ ገዳዩ እንዳይገለን፣ ክፉ እንዳይሰለጥንብን፣ መርገሙ በእኛ እንዳይሰራ፣ በእኛ ሕይወት ውስጥ እንዲሰራ እግዚአብሔር በረከት አድርጎ ሰጥቶናል። ለዚህ ነው በአለም ካለው በእናንተ ያለው ምን ያደርጋል ይበልጥ። ስለዚህ የሚበልጥ መንፈስ ስላለን ወደ አለም ስንሄድ ለማሸነፍ እንጂ ለመሞከር አይደለም። እኔ እናገርባቸዋለሁ፣ በህይወት ዘመናችሁ ማሸነፍ ይሆንላችሁ፣ የደበዘዘ ነገር ይጉላላችሁ፣ አቃተኝ ያላችሁት ነገር መንፈስ ቅዱስ ያውጣችሁ። ለዚህ ነው ኃይልን ምንም ያደረገኝ የሚያስታጥቀኝ ቅጥሩን፣ ከዛ በኋላ የሚያዛልለኝ። ስለዚህ ታላላቅ ነገር በህይወታችን የሆነው አለም ስለፈቀደችልንና ዓለም ውስጥ በጣም ጥሩ ነገር ስላለ ሳይሆን መንፈስ ቅዱስ ከእኛ ጋር ስላለ ነው። ኢየሱስ ጌታ ነው። ይሄ መንፈስ ስራችሁን ይባርክ፣ ትዳራችሁን ይባርክ፣ ልጆቻችሁን ያለምልም። እግዚአብሔር ዳግመኛ ስንወለድ የሰጠን ምንድን ነው? እሱ መንፈስ ቅዱስ ነው። አንደኛ መንፈስ ቅዱስ ነው። ከዛን እቺ ነካነካ ላርግላችሁ ብዬ ነው። መንፈስ ቅዱስ ነው። ሁለተኛ ምንድን ነው ስትሉ፣ እቺ ነገር ላም ኤፌሶ ምዕራፍ በኋላ ኤፌሶ ምዕራፍ ሁለት

ምዕራፍ ሁለት ቁጥር አራት ሁለቱንም አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና፣ ሕግን ከትእዛዛቱ ከስራቱ ጋር በስጋው ምን አደረገ? ሻረ። ዓላማውም ከሁለቱ አንድ አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥል በገደለበት በመስቀሉ ሁለቱን በዚያ በአንድ አካል በአንድ አካል ከእግዚአብሔር ጋር ምን አረገን አስታረቅ መጥቶም ርቃችሁ ርቃቹ ለነበራችሁ ለእናንተ ቀርቦም ለነበሩትም ለነርሱ ሰላምን ምናረገ ሰበከ። ሁላችንም በእርሱ አማካኝነት፣ እስቲ ሁላችንም በሉ በእርሱ አማካኝነት፣ አያችሁ፣ እንደዚህ ሁላችንም በእርሱ አማካኝነት ባንዱ መንፈስ ወዳ መቅረብ እንችላለን። ከዚህ ተነሳ እናንተ ከቅዱሳን የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁ። እግዚአብሔር በዘመናት መካከል ቅድም ያልኳችሁን በኃጢአት አማካኝነት አጥቶት የነበረውን ቤተሰብ የመለሰው መጀመሪያ እቺን ነገር ላብራራላችሁ፣ አንድ ዜጋ ፈጥሮ ነው። እግዚአብሔር የአንድ ብሔር አምላክ ነበር። ወይንም የአንድ ማህበረሰብ አምላክ ነበረ። ለዚህ ነው እስራኤል ወይ አምላክ እግዚአብሔር አንድ አምላክ ነው ተብሎ እግዚአብሔር የእስራኤል አምላክና የአስራ ሁለቱ ትውልድ አምላክ ነበረ። እግዚአብሔር ሕግን ለሰጣቸው ለእስራኤል አባቶች የእስራኤል ሕግ፣ የእስራኤል የታቦ ስርዓት፣ የእስራኤል አምልኮተ ስርዓት፣ የእስራኤል ሁሉን ነገር ለእስራኤል ሰጥቶ ስሙ ራሱ የእስራኤል አምላክ ተብሎ የኛ ስም አሕዛብ፣ የእስራኤል ስም ደግሞ ወይንም የአይሁድ አምላክ ደግሞ እግዚአብሔር ነበር። ረጅም ዓመት እግዚአብሔር ከህዝቡ ጋር በኪዳን ሲገናኝ የነበረው ከማን ጋር ነው ስትሉ፣ ከእስራኤል ጋር ከእስራኤል ጋር ኪዳን ነበር። የዛ ብሔር ወይንም የዛ ህዝብ እግዚአብሔር አምላክ ምን ነበረ አምላክ ነበር። አምላክነቱን በኪዳን ይገልጥ ስለነበረ ዝናብ ሲፈልጉ ይሰጣቸዋል። ምድራቸው ሲደርቅ እግዚአብሔር ያለመልማል። ልጆቻቸውን ይባርካል፣ እርሻቸውን ይባርካል። ነቢያቶች የነሱ ናቸው። እነ ኤልያስ የሱ ናቸው። እነ ሙሴ የሱ ናቸው። እነ አብርሃም የነሱ ናቸው። ስለዚህ ኢትዮጵያኖች እንኳን እምነት ቢፈልጉ እኔና እናንተ ሃይማኖት ብንፈልግ እንደ ኢትዮጵያ ጃንደረባ በሆነ ነገር ከፍለን እስራኤል ነው የምንሄደው። መገኛውም እግዚአብሔር በቤተ መቅደስ ውስጥ ነበረ። በአንድ የሰለሞን ቤተ መቅደስ ውስጥ ነው እግዚአብሔር ራሱን ያስቀመጠው፣ በዛ ውስጥ ነው ካህናት የነሱ ናቸው። የእስራኤል ነቢያቶችም የነሱ ናቸው። ህግም የእስራኤል ነው። ስርዓትና እንደገና አምልኮትም እግዚአብሔር የሚቀበለው ከእስራኤል ነው። ስለዚህ እግዚአብሔር ያንድ ሀገር ዜጋ አምላክ ነበረ። አሁን ኢየሱስ መጣ። ኢየሱስ መጣና አይሁድ የለ አሕዛብ የለ ኃጢአተኛ የለ ጻድቅ የለ በጨለማ ያለ የለም፣ በብርሃን ያለ የለም አለና እሱ በሰውና በእግዚአብሔር መካከል የነበረውን በሰውና በእግዚአብሔር መካከል የነበረውን ጸብ ግድግዳ በክርስቶስ ኢየሱስ ምን አደረገ ይላል? አፈረሰው። አፈረሰውና ከዛ በኋላ እግዚአብሔር ከነገድ ከቋንቋ አንድ ቤተሰብ ምርጦ ምን አደረገ አወጣ። ይሄ ቤተሰብ በደም የተዋጀ ይሄ ቤተሰብ ለዘላለም የጸደቀ ይሄ ቤተሰብ ዳግመኛ በጨለማ የማይያዝ ይሄ ቤተሰብ አንድ ከዳነ እማቀሊጤ ተብሎ ለዘላለም ሰማይ የሚገባ እኔ ይህን ድጋሜ ይህን አጋጣሚ ካገኘው እናገራለሁ። አንድ ነገር ልንገራችሁ፣ በድነት ዙሪያ እግዚአብሔር ሲሪየስ ነው። በመዳን ጉዳይ እግዚአብሔር ሲሪየስ ነው። ሚዲያ ላይ እንደምትሰሙትና የአስተምሮትና የምድነሱ የመጽሐፍ ቅዱስ ጠበብት ነን ብለው እንደሚያውቁ ሰዎች እንደሚሉት ሰዎች አትመኑ። ለዚህ ነው መጽሐፍ ቅዱስ ሲናገር በእርሱ የሚያምኑ ሁሉ እስቲ መጽሐፍ ቅዱስ ምንድን ነው የሚለው፣ በርሱ በማን በክርስቶስ እኔና እናንተ ከጨለማ ወደ ብርሃን የመጣን? ከጨለማ ወደ ብርሃን እንደመጣችሁ ታምናላችሁ። አያችሁ፣ በርሱ የሚያምኑ ምን ብለው ቤተሰብ አድርገኝ፣ መስቀል ላይ እንደሞት ካምናለሁ፣ ጎዳና ላይ ያለውን ልሰበክ፣ ቸርች ውስጥም ልዳን፣ የትም ስፍራ ልሁን፣ ኢየሱስን የተቀበሉ በርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ ስለዚህ ደህንነት ለዘላለም እንጂ የአንድ ጉዳይ ወይንም የሆነ ጉዳይ ወይንም የምንድነው እሱ የሃይማኖት የፐርፎርማንስ ጉዳይ አይደለም። እግዚአብሔር ደህንነታችንን በማመናችን ምክንያት ኃጢአትን በመስቀል ላይ በማፍረስ ለዘላለም የምንድንበትን ሕይወት ሰጥቶናል። አማኝ ጌታን ተቀብሎ በህይወቱ ሊደክም ይችላል። ደህንነት እንግ ሊያጥያችን ደህንነት ከማስለት ተሰጠ። አብ እንደዚህ ይላል፣ አብ ያለው ልጁ ያለው ልጁ ያለው ደግሞ ምን አለው? የዘላለም ህይወት አለው። የወለዳቻቸው ልጆች አቤት ይሄ ልጅ ትላላችሁ፣ አቤት ይሄ ልጅ አስቸገረኝ፣ ቤቴም በጠበቀው ና ላይን አዞረ ቤቴ ላይ ያለውን ነገር ጨረሰው ብላችሁ ከእንግዲህ በኋላ አንድ ሁለት ሶስት ይንፋ ብላችሁ ከቤታችሁ የእናንተ ከእናንተ አካል የወጣው ልጅ ልታስወጡ ትችላላችሁ። በዚህ መካከል በጣም ጊዜ አይነት እውቀትና ጥበብ ያለውን ሰው ዛሬ ልንጸልለት የፈለገ የሚበጣብጡንና የሚያስቸግሩን ልጆች የምንሰጠው እድል ከኛ ዘር ስለወጡ የነሱ ባህሪ የነሱ ልጅነት፣ ያሳጠ ልጅነት በመወለድ የሚመጣ በረከት ነው። እግዚአብሔር ቤተሰብ ሊያደርገን ሲፈልግ በመወለድ ያመጣው ዘር አለ። አንደኛ ጴጥሮስ አክሮ ሲናገር ጴጥሮስ ከሆነ አክሮ ሲናገር አንደኛ ጴጥሮስ ምዕራፍ አንድ ቁጥር ምን ነው የሚለው? እናንተ አለ ሕያውና ከማይጠፋ ከእግዚአብሔር ምንድን ዘር ምን ብላችኋል? አለ ተወልዳችሁ፣ አንኮራብ ትብል ሲድ የማይበላሽ የማይጠፋ ዘላለምነትን ዳግመኛ በመወለዳችን እግዚአብሔር ራሱን ከእኛ ጋር ምን አድርጓል? አስታርቋል። ያ የታረቀ ሰው የማን ቤተሰብ ይባላል? የእግዚአብሔር ቤተሰብ። ኢየሱስ ጌታ ነው። አንዳንድ ጊዜ ሰዎች ደግሞ አንዴ ከዳንክ በኋላ እንደፈለግ መሆን ትችላለህ፣ ብትቀጥም ችግር የለም፣ መቅበጥህ አንተን እንጂ ሚጎዳው ጌታን አደለም። ዳግመኛ የተወለደ ሲጀመር ባህሪ ተለውጧል። የተለወጠ ባህር ያለው ውስጣችን የገባ መንፈስ ክፉን ነገር ይፀየፋል። አሁን ሁልጊዜ ጊዜ እንደምላችሁ ልክ አሁን ለምሳሌ በግ አማረን ብላ ዛሬ ምናልባት የሚያበሉንን ስጋ ትበላለች። በግ ለምንድን ነው ስጋ ማትበላው? ለአንበሳ ስጋው ምግቡ ሲሆን ለበግ ደግሞ ስጋ ይሄ ነው የበግ የበግ ምግብ ይሄ ነው። አንበሳ ይህንን አይበላም። የማይበላው ይሄ ጥሩ ስላልሆነ አይደለም ባህሪው ስላልሆነ የአንበሳ ባህሪ፣ ሳር አይበላም አንበሳ። ሳር ሲበላ ብታየው ራሱ ይሄ በግ ሊሆን ይችላል ብለህ ገለ ጥርስ አድርገን ልንበላው እንችላለን። በግ ደግሞ ስጋ ሲበላ አንበሳ ሲጋ ሲበላ ቅቅልጥ ብታየው አርደ የምትበላ ይመስላል። ውስጡ የሆነ ወይ እንትናል ወይ ቀብሮ ነው ውስጡ ወይ ተብላ ነው። አይ በግ አይበላም። አሁን ክርስቲያን ክርስቲያን ከሆነ በኋላ ኃጢአትን ይጸልይ። ለዚህ ነው ጸጋው ጸጋው ዓለማዊ ምኞትን እና ምንድን ኃጢአተኝነትን ምን ያደርጋል ያስክዳል። ግን በመዳን ዙሪያ እግዚአብሔር ለዘላለም ከእርሱ ጋር እንሆን ዘንድ ዳግመኛ ስንወለድ የእሱ ቤተሰብ አድርጎናል። ኢየሱስ ጌታ ነው። ራሳችንን ልንክድ እንችላለን። እግዚአብሔር ግን ለዘላለም የእርሱ ቤተሰቦች እንሆን ዘንድ ዳግመኛ በመወለድ ለዘላለም ብሎናል፣ አድኖናል። እስቲ እግዚአብሔር በሉ። በእኔ ሁኔታ ሳይሆን በእሱ ጸጋ አድኖኛል።